ድረሱልን ጥሪ ከደቡብ ኢትዮጵያ ወላይታ አረካ አቦይ ገብረ መንፈስ ቅዱስ ገዳም ቤተ ክርስቲያን ኦርቶዶክሳውያን ቤተ ክርስቲያን ተገፍታለች። ቤተ ክርስቲያን በደለር እርሶባታል። ካላት መሬት ላይ አምስት ሄክታር መሬት ተቆርጦ ይዞታውን እንዲጠብቁ ከተቀመጡ ሰዎች ነበሩ ለእነዚህ ሰዎች ተቆርጦ እንዲሰጣቸው ተብሏል። ይሄንን ደግሞ ፍርድ ቤቱ ነው የወሰነው። ቤተ ክርስቲያን ከራሷ ይዞታ ላይ አምስት ሄክታር ቆርጣ ትስጥ ብሎ ይሄንን ፍርድ ቤቱ ወስኗል። እናም ያረካ ኦርቶዶክሳውያን ድረሱልን እያሉ ነው። ለዚች ቤተ ክርስቲያን ድምፅ ኑላት እባካችሁን እያሉ ነው። አምስት ሄክታር ኦርቶዶክሳውያን፣ አስቡ እንግዲህ ከቤተ ክርስቲያኗ ይዞታ ላይ ስለዚህ ይሄን ቪዲዮ የምትመለከቱ ኦርቶዶክሳውያን ኮፒ፣ ላይክ፣ ሼር፣ ዲዩት፣ ሪፖስት በማድረግ ተባበሩን፣ አግዙን። ሌሎች ቲክቶከሮች፣ ዩቱበሮች ለዚች ቤተ ክርስቲያን ድምፅ ሁኑላት። አዎ፣ ቤተ ክርስቲያን እየተከፋች ነው በደቡብ ኢትዮጵያ ወላይታ አረካ ላይ። ስለዚህ ሁላችሁም ድምፅ ሁኑላት እያልን እንማጸናለን እናመሰግናለን።